ፑቲን በተንጣለለው የህንድ ቤተ መንግስት የጀግና አቀባበል ተደርጎላቸዋል። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲም ወዳጄ የሚሏቸውን ፑቲን በአስገራሚ መልኩ ፕሮቶኮል ጥሰው ተቀብለዋቸዋል። የሩሲያ የጦር መሣሪያዎችን ከመግዛትም ባለፈ በሀገሯ ለማምረት የጠየቀችው ኒው ዴልሂ የሩሲያውን ፕሬዝደንት በክብር ደመቅ አድርጋ እንኳን ደናመጡ ብላለች። በሌላ በኩል የአሜሪካው ዝነኛ የጦር ጀት መከስከሱ መነጋገሪያነቱን ቀጥሏል። በተመሳሳይ በቀይ ባህር የተመታው የአሜሪካ ኤፍኤ 18 ሆርኔት ጀትን የተመለከተ አስደንጋጭ የምርመራ ሪፖርትም ወጥቷል። በሚሳይሉ ላይ ተኩስ የከፈቱት የአሜሪካ መርከቦችና ከሁቲዎች ጋር የተደረገው ትንቅንቅም በሪፖርቱ ተካቷል። ለማመን የሚከብዱ ክስተቶችን እያስተናገደ የሚገኘው ፔንታገን የመርከብ ለመርከብ ግጭትን አስተናግዶ የጦር ጀቶቹን ስለ ማጣቱም በመስሪያ ቤቱ ላይ የተደረገ ምርመራ አረጋግጧል። ከዚሁ ብዙም ፈቀቅ ሳንል የመከላከያ ሚኒስትሩ ፒታክሴት የአሜሪካን ጦር አደጋ ላይ እየጣለ የቴክኖሎጂ አጠቃቀም አላቸው ተብለው ተገምግመዋል። ዝርዝሩን እንመለከተዋለን። በሌላ በኩል ዩክሬናውያን ከዚህም ከዚያም እየተገፉ እንደሚገኙ ተሰምቷል። በሀገራቸው የጦርነት እሳት ያሰደዳቸው ዩክሬናውያን ከእስራኤል እስከ አውሮፓ ውጡልን የሚሉ ድምጾች ተበራክተውባቸዋል። የዩክሬን ስደተኞች እጅግ ፈታኛ አጣብቅኝ ውስጥ ወድቀዋል። እስራኤል በቅርቡ በ10 ሺዎች የሚቆጠሩ ዩክሬናውያንን ውጡልኝ ልትል መሆኑም ተነግሯል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒ የፈጣንና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ራሽትራፓቲ ብሃቫን ይባላል። የህንድ ቤተ መንግስት መጠሪያ ነው። የፕሬዝዳንቱ መቀመጫ የሆነው በሃቫን ልዩ እንግዶችን በክብር ያስተናግዳል። የክብር ዘብ ደርድሮ ልዩ አቀባበል ከቀይ ምንጣፍ ስነ ስርዓት ጋር ያከናውናል። የዘንድሮ የፑቲን አቀባበል ደግሞ እጅግ የተለየ ሆኖ ታይቷል። ከመላው ዓለም መገናኛ ብዙሃን በቀጥታ ስርጭት ያስተላለፉት ይህ ልዩ አቀባበል ፑቲን በሀገሪቱ የጦር ዘብ በልዩ ሁኔታ አቀባበል ሲደረግላቸው ያሳያል። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲም ፕሮቶኮላቸውን ጥሰው ፑቲንማ ወዳጄ ነው፣ በደንብ አድርጌ ነው የምቀበለው በሚል ከዚህ ቀደም ከነበሩት አቀባበሎች እጅግ ለየት ባለ መልኩ ከፑቲን ጋር ተደጋግመው ታይተዋል። ጠቅላይ ሚኒስትሩ ብቻ ሳይሆኑ የፕሮቶኮል ጉዳዮችን የመስራት ኃላፊነት ያለባቸው የሀገሪቱ ፕሬዝዳንት ድሮፓዲ ሙሩሙም በልዩ ሁኔታ ፑቲንን ተቀብለዋቸዋል። ደግመው ደጋግመውም ጨብጠዋቸዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ወደ ህንድ የሚያደርጉት ጉዞ ቢቆጠር ይህ አስረኛ ይሆናል። ላለፉት አራት ዓመታት ማለትም ከ2021 እንደ አውሮፓውያን አቆጣጠር በኋላ ግን የህንድን ምድር ረግጠው አያውቁም። የዩክሬኑ ጦርነት መጥቶ ብዙ ነገሮች ከፍ ዝቅ ብለው፣ የህንድና የሩሲያ ግንኙነት ግን ይበልጥ እየጋመ ነው የመጣው። እንዲህም ሆኖ ታዲያ የሞስኮው ሰው ወደ ኒውዴልሂ አላቀኑም። አሁን ግን ለሁለት ቀናት ስብሰባ በኒውዴልሂ ተገኝተው ሞዲና የህንድ ባለሥልጣናት በልዩ ሁኔታ እያስተናገዷቸው ይገኛል። ፑቲን በህንድ ሳሉ የተለያዩ ተግባራትን እንደሚያከናውኑ ይጠበቃል። የራሻ ቱዴይ አርቲ ኢንዲያ ቅርንጫፍም በህንድ በይፋ ይመረቃል ተብሏል። የህንድና የሩሲያ የንግድ ፎረምም በልዩ ሁኔታ ይከናወናል። የህንድ ወታደራዊ ኤክስፐርቶች ህንድ ከዚህ ጉብኝት ብዙ ልታፍስ እንደምትችል እየጠበቁ ይገኛሉ ሱ 57 የተባለውን የጦር ጀትን ጨምሮ የተለያዩ የጦር መሳሪያዎችን ከመግዛትም ባለፈ በሀገሬ ለአምርት እያለች ትገኛለች። ኒው ዴልሂ እስ 400 ዘመናዊ የአየር መከላከያ ስርዓትን የታጠቀችው ሞስኮ የበለጠ እንዲመጣላትም ጥያቄ አቅርባለች። እስ 500 የአየር መከላከያ ሥርዓት ሙሉ ለሙሉ ወደ ሽያጭ ሲገባም ህንድ በእጇ ልታስገባው እንደምትፈልግ ተነግሯል። ከዚህ በተጨማሪ የሱ 30 የጦር ጀት እና የቲ ዘጠና ታንኮችን ምርት በተመለከተ ህንድ በሀገሬ ልገጣጥማቸው፣ ልስራቸው፣ በጋራ እናምረታቸው እያለች ትገኛለች። ከሩሲያ ፍቃድ ወስዳ በህንድ ምድር ልዩ አድርጋ ለማምረት አቅዳለች የሞዲ ሀገር። ከዚህም በተጨማሪ ሁለቱ ሀገራት በጣምራ የሚያመርቱት ብርሃሞስ ሚሳይልንም በተመለከተ ፕሮግራሙን የማዘመን የማሻሻልና የማስፋፋት ስራ ጥያቄ የቀረበበት ጉዳይ ነው ተብሏል። በሌላ በኩል የአሜሪካ የጦር ጀት በካሊፎርኒያ ተከስክሶ መነጋገሪያ ሆኗል። ጀቱ ሲከሰከስና የጦር ጀቱ አብራሪ ሊከሰከስ ከተቃረበው የጦር ጀት ምን ጥቅ ብሎ ሲወጣ የሚያሳይ ቪዲዮም በማህበራዊ ሚዲያ ላይ እየተዘዋወረ ይገኛል። ኤፍ 16 ሲ የተሰኘው ይህ ጀት በካሊፎርኒያ ልምምድ ላይ እንደነበረ የአሜሪካ አየር ኃይል ይፋ ያደረገው መረጃ ይጠቁማል። ከሎስ አንጀለስ 130 ማይል ርቀት ላይ በሚገኝ በረሃማ ስፍራ ላይ ወታደራዊ ልምምድ እያደረገ የነበረው የጦር ጀት ለጊዜው ምንነቱ ባልታወቀ ምክንያት መከስከሱ ተሰምቷል። ጀቱ ሲከሰከስ የፈጠረው እሳትና ፍንዳታም በቪዲዮ ተቀርጾ በርካቶች እየተቀባበሉት ይገኛሉ። ኤፍ 16 የጦር ጀቶች እና ሌሎችም የአሜሪካ የጦር ጀቶች ተከሰከሱ የሚሉ ዜናዎችን መስማት አሁን ብዙም አዲስ ነገር አይደለም። የፈረንጆቹ 2025 ከገባ በኋላ እንኳ ኤፍ 16 የጦር ጀትን ከታጠቁ የአየር ኃይሎች መካከል አንደኛው የሆነው የፖላንድ አየር ኃይል አደጋ እንደደረሰበት ይፋ አድርጎ ነበር። በካሊፎርኒያ ኤፍ 35 የጦር ጀት ተከስክሶ ዓለም ጉድ እንዳለም ይታወቃል። በካሊፎርኒያ የተከሰከሰው ኤፍ 16 የጦር ጀት አብራሪው በደህና ሁኔታ እንደሚገኝ ዋሽንግተን አሳውቃለች። ከዚሁ ጉዳይ ብዙም ሳንርቅ በፔንታገን የተደረገው ምርመራ የአሜሪካ የጦር ጀቶች የሚወድቁበትንና የሚመቱበትን ምክንያት መርምሮ ለህዝብ ይፋ አድርጓል። እንደ ቢዝነስ ኢንሳይደር ዘገባ በቅርቡ የተከሰተ አንድ ክስተት ፔንታገንን ክፉኛ በጥብጦ ነበር። በቀይ ባህር አካባቢ ነበር ኤፍኤ 18 የተባለው ተዋጊ ጀት በሚሳኤል ተመትቶ እንደወደቀ የተሰማው ሁለት ኤፍኤ 18 ተዋጊ ጀቶችን በቀይ ባህር አካባቢ ስታንቀሳቀስ የነበረችው አሜሪካ ድንገት ከፍተኛ ተኩስ በእነዚህ ጀቶች ላይ እንደተከፈተ ተረዳች። ከሁቲዎች ጋር ትንቅንቅ ላይ የነበረችው አሜሪካ በቀይ ባህር አካባቢ የሚተኮሱ ሚሳኤሎች በመተኮሳቸው ብቻ አትገረምም። ይልቅ ሚሳኤሉ ወይም ሚሳኤሎቹ ከየት መጡ የሚለውን ጉዳይ መመርመር ጀመረች። እናም ከገዛ መርከቧ ሚሳኤሎቹ መተኮሳቸውን አወቀች። ዩኤስኤስ ጌትስበርግ የተባለው አንድ የጦር መርከብ በቀይ ባህር አካባቢ ሲንቀሳቀስ ነበር። ይህ መርከብ በዋናነት ሃሪስ ትሩማን የተባለውን ሌላኛውን ግዙፍ የአሜሪካ የአውሮፕላን የጦርጀት ተሸካሚ መርከብ ለማጀብ ነበር በቀይ ባህር የተሰማራው። በቀይ ባህር በተሰማራ በሰባተኛው ቀን የዛሬ ዓመት ገደማ በዚህ ሰሞን ኤፍኤ 18 የጦር ጀቶች ወዲህና ወዲያ ሲተራመሱ ይመለከታል። ኤፍኤ 18 የጦር ጀቶቹ የጠላት ሚሳኤል ወይም ደግሞ አጥቂ መሳሪያ መስሎት ወይም ደግሞ የጠላት ሚሳኤል መስሎት መርከቡ አከታትሎ ሚሳኤሎቹን አርከፈከፈ። አንደኛው የጦር ጀት ተጎዳ፣ ሌላኛው ግን እንደምንም ተረፈ። ከወገን ወደ ወገን የሚተኮስ እንዲህ አይነት ተኩስ በወታደራዊ ቋንቋ ፍሬንድሊ ፋየር እየተባለ ይጠራል። እናም የጌትስበርግ መርከብ ተኩስ የጦር ጀቱን አነደደ። በአብራሪዎቹ ላይ የደረሰ ጉዳት ባይኖርም በአጠቃላይ የተፈጠረው ክስተት ግን ስህተት ተብሎ በፔንታገን ተገመገመ። ከሁቴዎች የተለያዩ ጥቃቶችን ሲያስተናግድ የቆየው የአሜሪካ ጦር በውር ድንብር ይተኩሳቸው የነበሩ የተለያዩ ሚሳይሎች ጉዳት እንደደረሱም ታወቀ። አሜሪካ ብቻ አይደለችም፣ ሌሎች የአሜሪካ አጋሮችም በተመሳሳይ በወገናቸው ላይ ተኩስ ፈጽመዋል። ከዚህ ቀደም አንድ የጀርመን የጦር መርከብ የአሜሪካን ዘመቻ ለማገዝ በቀይ ባህር አካባቢ በሚንቀሳቀስበት ጊዜ ኤምኪውናይን ሪፐር ድሮን በተሰኘው የአሜሪካ ድሮን ላይ ሚሳኤል አዝንቦ ነበር። አጋጣሚ መርከቡ ቴክኒካዊ ችግር ገጥሞት ትክክለኛውን ኢላማ ስላልመታ ነው እንጂ የጀርመን የጦር መርከብ የአሜሪካን ድሮን መታው የሚለው ዜና ተከታይ ይሆን ነበር። ባለፈው የፈረንጆች ዓመት በትንሹ አራት የሚሆኑ መሰል ክስተቶች ስለማጋጠማቸውም ነው የተሰማው። እንደ ቢዝነስ ኢንሳይደር ዘገባ የተለያዩ መርከቦች እርስ በርስ እስከ መጋጨት ደርሰዋል። ሃሪ ኤስ ትሩማን መርከብ ከሌላ ለድጋፍ ከመጣ የአሜሪካ የጦር መርከብ ጋር ተጋጭቶ የኤፍኤ 18 የጦር ጀቶች እንደ ጋዩም ነው የተሰማው። በዘመነ ባይደን ተፈጽመዋል የተባሉት እነዚህ ክስተቶች በዘመነ ትራምፕ ሊታረሙ ይችላሉ ቢባልም አሁንም ግን የአሜሪካ ጦር ስጋት ላይ ይገኛል። የመከላከያ ሚኒስትሩ ፒት ሄግሴት ራሳቸው የተለያዩ መረጃዎችን በግል ስልካቸውና ሲግናል በተሰኘው ማህበራዊ መተግበሪያ መረጃዎችን ሲያስተላልፉ የአሜሪካን ጦር ጎድተውት ሊሆን ይችላል በሚል ፔንታገን እንደገመገማቸውም ታውቋል። የፔንታገን ልዩ አጣሪ ቡድን በሰውየው ላይ በከፈተው ምርመራ ምን አይነት ጉዳት እንደደረሰ በግልጽ ባያስቀምጥም የአሜሪካን ጦር ሰራዊት አደጋ ላይ የሚጥል ተግባር በጦር ሚኒስትሩ አማካኝነት ተፈጽሟል ሲል ደምድሟል። በመጨረሻም እስራኤል የዩክሬን ስደተኞችን ልታሰናበት ትችላለች ብሏል የሐሬት ዘገባ። ከ25 ሺህ በላይ ስደተኞችን እስራኤል ልታባረር እንደምትችል ነው የተገለጸው። ምናልባትም በጥቂት ሳምንታት ውስጥ ይህንን ልትፈጽም ትችላለች። የዩክሬኑ ጦርነት ከተነሳ ጊዜ አንስቶ ዩክሬናውያን ወደ ተለያዩ የአውሮፓ ሀገራት በስደት ተጉዘው ነበር። ከመረጧቸው ሀገራት መካከል ታዲያ እስራኤል ትገኝበት ነበር። እናም ከ25 ሺህ በላይ ዩክሬናውያን ተቆጥረው በእስራኤል በስደት ላይ ይገኛሉ። እነዚህ ዩክሬናውያን ለሁለት ሊከፈሉ የሚችሉ ናቸው። ገሚሶቹ የአይሁድ ደም ያላቸውና እንደ እስራኤላዊ ሊቆጠሩ የሚችሉ፣ ቴላቪቭም በሯን ብቻ ሳይሆን ልቧንም የምትከፍትላቸው አይነት ናቸው። ሌሎቹ ደግሞ በቃ ዩክሬናውያን ብቻ ናቸው። በሺዎች የሚቆጠሩ ስደተኞችን መሸከም ሰለቸኝ ያለችው እስራኤል ከዚህ በላይ ለስደተኞቹ ፍቃድ እያደስኩ አልኖርም እያለች እንደምትገኝ ሐሬትስ ዘግቧል። በታህሳስ ወር መገባደጃ ላይ እነዚህ ስደተኞች እጣፈንታቸው እንደሚታወቅም ተሰምቷል። ጉዳያቸውም ወደ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዘንድ እንደደረሰ ሐሬትስ አስታውሷል። ከ18 እስከ 22 ዓመት ዕድሜ ያላቸውን ታዳጊና ወጣቶች ወደ ፈለጋችሁበት ቦታ ሄድ ብላችሁ መምጣት ትችላላችሁ ብላ የጉዞ ፈቃድ የሰጠችው ዩክሬን ወጣቱ ትውልድ በዩክሬን መቀመጥ ስለማይፈልግ እየተመመ ወደ አውሮፓና ወደ ተለያዩ የዓለማችን ክፍሎች ሲሄድ ተመልክታለች። ለጦር ሜዳ የደረሰውም እንዲሁም በወጣትነት ዕድሜ ላይ ያለውም ሰው ከሀገር እንዳይወጣ እየከለከለች የቆየችው ዩክሬን በጦርነት እሳት እየተለበለቡ የሚገኙ ዩክሬናውያን ግን አጋጣሚውን ተጠቅመው በሩ ሲከፈትላቸው በገፍ መሰደዳቸውን ቀጠሉ። ታዲያ በገፍ እየተሰደዱባቸው ያሉ ሀገራት አሁን ምሬታቸውን እያሰሙ ይገኛሉ። ፖላንድ ከቀጣዩ የፈረንጆች ዓመት ጀምሮ ለዩክሬናውያን ስደተኞች የሚሰጡ የተለያዩ ጥቅማ ጥቅሞችና ክፍያዎች አይኖሩም እያለች ትገኛለች። የፖላንዱ ፕሬዝዳንት ካሮል ናውሮኪም ይህንን አረጋግጠዋል። በፖላንድ የሚገኙ ዩክሬናውያን በአመልም እያስቸገሩ ነው የተባለ ሲሆን በአንድ የትምህርት ተቋም ዩክሬናውያን ፖላንዳውያንን ሲደበድቡ የሚያሳየው ቪዲዮ በማህበራዊ ሚዲያ ከተለቀቀ በኋላ እነዚህን ሰዎች አስወጡልን የሚሉ ድምፆች በፖላንድ ተደጋግመው ተሰምተዋል ዩክሬናውያን በቅርብ ጊዜ ውስጥ ብቻ ከአንድ ሺህ በላይ ከፖሊስ ጋር የተገናኙባቸው ከድብድብ ከበዛ የአልኮል አጠቃቀም ስለታማ ከሆኑ መሳሪያዎች ጋር በተገናኘ ስማቸው እየተነሳ ይገኛል ወዲህ ደግሞ የሀገሪቱ ፕሬዝዳንት ቮሎዲሚር ዜሌንስኪ ጦርነቱን ባጭር ለመቋጨት ሳይሆን በረጅሙ እያስጓዙ ሥልጣናቸውን አደላድለው መቀጠል የፈለጉ ይመስላሉ ተብለው እየተተቹ ይገኛሉ። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒ የፈጣንና የጥልቅ ዘገባዎች ቤተሰቡኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።